የሚያመላክት ማስረጃ በቀጥታ የሆነ ማስረጃ ማስረጃ በዚች ሴት ልጅ በኩል የተገኘ በመሆኑ እነሱም በዚህ ጉዳይ ላይ ጠልቀው መግባት አለባቸው ላሉ በተቻለ መጠን ቃለ መልልስ የሚያዳምጡ ኢትዮጵያውያን አሁን የዘረዘርኳቸውን የሶስት የዓለም አቀፍ ማህበረሰብ አካላት በር ያንኳኩ ለማለት ፈልጋለሁ። ይሄ ነው ዋና ዋናው በዚህ ቃለ መልልስ ማስተላለፍ ንፈልገው መልዕክት ይሄ ነው። የዓለም አቀፉ ማህበረሰብን በር የምናንኳኳበት ጊዜ ነው። ከዛ ውጭ ያለው ሰላም፣ የተወደዳችሁ ኢትዮ ፋስት ሚዲያ ቤተሰቦች፣ ጣቢያችን ሰበር ዜና ደርሷታል። ኢቢኤስ ቴሌቪዥን ስርጭቱ በሽመልስ አብዲሳ ሶስት መስመር ደብዳቤ እንዲቋረጥ ተደርጓል። የብርቱካን እውነተኛ ማንነት አነጋጋሪ ሆኗል። ፍቅረኛዋ ታውቋል። ብርቱካን ታስራለች። ስለ ሉላ ገዙም አዲስ መረጃ ደርሶናል። እስክንድር ነጋ የብርቱካንን ጉዳይ ለተባበሩት መንግስታት አሳውቁ ሲል ለዲያስፖራው ጥሪ ያቀርባል። ሁሉንም በዝርዝር እናየዋለን። አብራችሁን ቆዩ። ወደ ዝርዝር ዘገባው ስናመራ የብርቱካን ተመስገን የግፍ በደል ታሪክ በኤቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ በስልጣን ላይ የሚገኘው አገዛዝ ስርዓት ከፍተኛ ውጥረት ላይ ይገኛል። ብርቱካን ተመስገንን በአዲስ አበባ ፌዴራል ፖሊስ ቢሮ በአስር ላይ ትገኛለች። የኤቢኤስ ቴሌቪዥን የፕሮግራሙ ዳይሬክተር ታሪኩ ኃይሌ ረዳት አዘጋጅ ህሊና እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍነው ተወስዶ ከታሰሩ በኋላ ሌሎች ባለሙያዎች የፕሮግራሙን ቀረጻ ጋር በተገናኘ ሙያዊ ስራቸውን እያከናወኑ የቢሮ ሰራተኞች ተለይተው በፖሊስ መኪና ውስጥ እንዲገቡ ተደርጎ በግቢው ውስጥ ታግተው ይገኛሉ። ይህ መረጃ ይፋ እስከሆነበት ሰዓት ድረስ ከጠዋቱ ጀምሮ ዴቤስ ቢሮና ቅጥር ግቢ ውስጥ መግባት የሚቻል ሲሆን መውጣት ግን ክልከላ ተደርጎ የነበረ ሲሆን፣ ከምሳ ሰዓት በኋላ በግቢ ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና ደህንነት የኢቤስ ቅጥር ግቢ በከፍተኛ ሁኔታ ከበባና ጥበቃ ውስጥ ነው ያለው። የኢቤስ አዘጋጅ ሉላ ገዙት አስራለች ተብሎ የተሰራጨው መረጃ እስካሁን ድረስ ሐሰት ነው። ከዚሁ ጋር በተያያዘ ኢቢኤስ የብርቱካን ተመስገንን ጉዳይ አስመልክቶ ሰጠ የተባለው መግለጫ በተቋሙ በተረጋገጠ የማህበራዊ ትስስር ገጽ እንዲሁም በሚዲያው በግል የሰጠው አንዳቸው መግለጫ እንደሌለ ለማወቅ ተችሏል። ይህ በእንዲህ እንዳለ የኢቢኤስ ቴሌቪዥን በዛሬ ዕለት ሶስቱም ቻናላችሁ በኢትዮ ሰዓት ላይ ስርጭቱን አቁሟል። የስርጭቱ መቋረጥ ዋና ምክንያት የተደረገውም ሽመልስ አብዲሳ ለኢቢኤስ ዋና አስፈጻሚ ጻፉት ሶስት መስመር ደብዳቤ መሆኑ ታውቋል። ሌላውና አነጋጋሪ የሆነው ነገር የብርቱካን ተመስገን እውነተኛ ማንነት ሲሆን የተለያዩ ሰነዶች እየወጡ ይገኛሉ። ከነዚህም መካከል ያገዛዙ ቅጥረኛ የሆነውን አትናኤል መኮንን ብርቱካን የሐዋሳ ዩኒቨርሲቲ ተማሪ ነበረች ብሎ የሐሰት ማስረጃ በመጣ መረጃው ውሸት መሆኑ ሲታወቅ አንድ የአዲስ አበባ ነዋሪነት ሌላ ጊዜ የወጣቶች ማህበር ሰራተኛ የሚሉ የተለያዩ መረጃዎች የወጡ ቢሆንም የኢትዮ ፋስት ቀልቤ ሳቦ ግን ከፍቅረኛዋ ጋር የተነሱት የተባለ ፎቶ ሲሆን፣ የተወደዳችሁ ተመልካቾቻችን ውሳኔውን ህዝብ በራሱ እንዲወስን ምስሉን አጋርተናችኋል። እናንተ ፍረዱ። እኛ በዚህ አበቃን። ሰላም ቆዩ። ኃላፊነት አለባቸው። ቅዶ እንዳልኩት የዓለም አቀፉ ማህበረሰብን በር የምናንኳኳበት ጊዜ አሁን ነው። ይደንቅ ማለት አለብን እና ይሄ አሁን ለመሸፋፈን የሚደረገው ጥረት ውሸት ነው ተብሎ ብዙ ነገር መባሉ አይቀርም። መነገራችን ላይ ብዙ ነገር ይመጣል፣ ለማስተባበል ማለት ነው። ይሄ የተለመደ ነው፣ በእኛ ሀገር ብቻ ሳይሆን በሌሎችም ሀገሮች ብዙ ምሳሌዎች፣ እንደዚህ አይነት ምሳሌዎች ስላሉ ማለት ነው። ልጅቷን የልጅቷን ማንነት ማንቋሸሽ፣ የሚዲያውን ታማኒነት ጥያቄዎች ማስገባት ወዘተ ብዙ ነገሮች ይደረጋሉ። ስለዚህ በእንትን በዚህ አይግርም አይግርምም እንዳንሳሳትም እንዳንሳሳት ያለም አቀፉ ማህበረሰብ ይሄን ያውቃል፣ መነገራችን ላይ የሚያውቀው ስለሆነ አንድ ጊዜ ወደ ማስተባበል ብዙ ነገሮች እንደሚደረግ ስለሚገባ በብሉጅታልም አጥተኩ ለናገሮ ትችላሉ አስገድዶ ሊደርስ ይችላል አስገዳል ሊደርስ ይችላል። እሷ ስለዚህ ይህንን ግምት ውስጥ ማስገባት ያስፈልጋል። ዞሮ ይህንን ነገር መጀመሪያውኑ እንደዚህ አይነት ፕሮግራም በደንብ ማጣራት ሳይደረግበት እርግጠኛ ሳይሆኑ እንደዚህ አይነት ፕሮግራም እንደማይሰራ በተለይ ኢቢኤስን እናውቃለን። ኢቢኤስ የትግል ሚዲያ አይደለም። ስለዚህ ሆም ብሎ ይህንን እንደዚህ አይነት ዜና ሊሰራ የሚችልበት ሁኔታ አለ። ስለዚህ ይሄ ዜና ውሸት ነው የሚለው የሚለው አካሄድ በአገዛዙ በኩል መያዣና መጨበጫውን እንዳጣ ከማሳየት ባሻገር ተአማኝነት ሊኖረው አይችልም ለማለት ነው። ለማንኛውም ዞሮ ዞሮ ይሄ ነገር እንደዚህ አይነት ጉዳዮችን የሚያጣሩ ባለሙያዎች አሉ፣ ዓለም አቀፍ ባለሙያዎች አሉ በዚህ የተካኑ ማለት ነው። ውሸትን ሰልፍ ነው ማውጣት የሚችሉ ሰላም፣ የተወደዳቸው ኢትዮፋስት ሚዲያ ቤተሰቦች ጣቢያችን ሰበርት ዜና ደርሷታል። ኢቢኤስ ቴሌቪዥን ስርጭቱ በሽመልስ አብዲሳ ሶስት መስመር ደብዳቤ እንዲቋረጥ ተደርጓል። የብርቱካን እውነተኛ ማንነት አነጋጋሪ ሆኗል። ፍቅረኛዋ ታውቋል። ብርቱካን ታስራለች። ስለ ሉላ ገዙም አዲስ መረጃ ደርሶናል። እስክንድር ነጋ የብርቱካንን ጉዳይ ለተባበሩት መንግስታት አሳውቁ ሲል ለዲያስፖራው ጥሪ አቅርቧል። ሁሉንም በዝርዝር እናየዋለን። አብራችሁ ቆዩ። ወደ ዝርዝር ዘገባው ስናመራ የብርቱካን ተመስገን የግፍ በደል ታሪክ በኤቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ በስልጣን ላይ የሚገኘው አገዛዝ ስርዓት ከፍተኛ ውጥረት ላይ ይገኛል። ብርቱካን ተመስገንን በአዲስ አበባ ፌዴራል ፖሊስ ቢሮ በአስር ላይ ትገኛለች። የኤቢኤስ ቴሌቪዥን የፕሮግራሙ ዳይሬክተር ታሪኩ ኃይሌ፣ ረዳት አዘጋጅ ህሊና እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍኖ ተወስዶ ከታሰሩ በኋላ ሌሎች ባለሙያዎች የፕሮግራሙን ቀረጻ ጋር በተገናኘ ሙያዊ ስራቸውን እያከናወኑ የቢሮ ሰራተኞች ተለይተው በፖሊስ መኪና ውስጥ እንዲገቡ ተደርጎ በግቢው ውስጥ ታግተው ይገኛሉ። ይህ መረጃ ይፋ እስከሆነበት ሰዓት ድረስ ከጠዋቱ ጀምሮ ዴቢስ ቢሮ እና ቅጥር ግቢ ውስጥ መግባት የሚቻል ሲሆን መውጣት ግን ክልከላ ተደርጎ የነበረ ሲሆን ከምሳ ሰዓት በኋላ በግቢ ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና ደህንነት የኢቢስ ቅጥር ግቢ በከፍተኛ ሁኔታ ከበባና ጥበቃ ውስጥ ነው ያለው። የኢቢስ አዘጋጁ ሉላ ገዙት ታስራለች ተብሎ የተሰራጨው መረጃ እስካሁን ድረስ ሐሰት ነው። ከዚሁ ጋር በተያያዘ ኤቢኤስ የብርቱካን ተመስገንን ጉዳይ አስመልክቶ ሰጠ የተባለው መግለጫ በተቋሙ በተረጋገጠ የማህበራዊ ትስስር ገጽ እንዲሁም በሚዲያው በግል የሰጠው አንዳቸው መግለጫ እንደሌለ ለማወቅ ተችሏል። ይህ በእንዲህ እንዳለ የኢቢኤስ ቴሌቪዥን በዛሬ ዕለት ሶስቱም ቻናላችሁ በኢትዮ ሰዓት ላይ ስርጭቱን አቁማል። የስርጭቱ መቋረጥ ዋና ምክንያት የተደረገውም ሽመልስ አብዲሳ ለኢቢኤስ ዋና አስፈጻሚ ጻፉት ሶስት መስመር ደብዳቤ መሆኑ ታውቋል። ሌላው እና አነጋጋሪ የሆነው ነገር የብርቱካን ተመስገን እውነተኛ ማንነት ሲሆን የተለያዩ ሰነዶች እየወጡ ይገኛሉ። ከነዚህ መካከል ያገዛዙ ቅጥረኛ የሆነው አትናኤል መኮንን ብርቱካን የሐዋሳ ዩኒቨርሲቲ ተማሪ ነበረች ብሎ የሐሰት ማስረጃ በመጣ መረጃው ውሸት መሆኑ ሲታወቅ አንድ የአዲስ አበባ ነዋሪነት ሌላ ጊዜ ወጣቶች ማህበር ሰራተኛ የሚሉ የተለያዩ መረጃዎች የወጡ ቢሆንም የኢትዮ ፋስት ቀልቤ ሳቦ ግን ከፍቅረኛዋ ጋር የተነሱት የተባለ ፎቶ ሲሆን፣ የተወደዳችሁ ተመልካቾቻችን ውሳኔውን ህዝብ በራሱ እንዲወስን ምስሉን አጋርተናችኋል። እናንተ ፍረዱ። እኛ በዚሁ አበቃን። ሰላም ቆዩ። ሰላም። የተወደዳችሁ የኢትዮ ፋስት ሚዲያ ቤተሰቦች ጣቢያችን ሰበር ዜና ደርሷታል። ኢቢኤስ ቴሌቪዥን ስርጭቱ በሽመልስ አብዲሳ ሶስት መስመር ደብዳቤ እንዲቋረጥ ተደርጓል። የብርቱካን እውነተኛ ማንነት አነጋጋሪ ሆኗል። ፍቅረኛዋ ታውቋል። ብርቱካን ታስራለች። ስለ ሉላ ገዙም አዲስ መረጃ ደርሶናል። እስክንድር ነጋ የብርቱካን ጉዳይ ለተባበሩት መንግስታት አሳውቁ ሲል ለዲያስፖራው ጥሪ አቅርቧል። ሁሉንም በዝርዝር እናየዋለን። አብራችሁን ቆዩ። ወደ ዝርዝር ዘገባው ስናመራ የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ በስልጣን ላይ የሚገኘው አገዛዝ ስርዓት ከፍተኛ ውጥረት ላይ ይገኛል። ብርቱካን ተመስገንን በአዲስ አበባ ፌዴራል ፖሊስ ቢሮ በአስር ላይ ትገኛለች። የኢቢኤስ ቴሌቪዥን የፕሮግራሙ ዳይሬክተር ታሪኩ ኃይሌ ረዳት አዘጋጅ ህሊና፣ እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍነው ተወስዶ ከታሰሩ በኋላ ሌሎች ባለሙያዎች የፕሮግራሙን ቀረጻ ጋር በተገናኘ ሙያዊ ስራቸውን እያከናወኑ የቢሮ ሰራተኞች ተለይተው በፖሊስ መኪና ውስጥ እንዲገቡ ተደርጎ በግቢው ውስጥ ታግተው ይገኛሉ። ይህ መረጃ ይፋ እስከሆነበት ሰዓት ድረስ ከጠዋቱ ጀምሮ ደኢቢስ ቢሮ እና ቅጥር ግቢ ውስጥ መግባት የሚቻል ሲሆን መውጣት ግን ክልከላ ተደርጎ የነበረ ሲሆን፣ ከምሳ ሰዓት በኋላ በግቢ ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና ደህንነት የኢቢስ ቅጥር ግቢ በከፍተኛ ሁኔታ ከበባና ጥበቃ ውስጥ ነው ያለው። የኢቢስ አዘጋጅ ሉላ ገዙ ታስራለች ተብሎ የተሰራጨው መረጃ እስካሁን ድረስ ሐሰት ነው። ከዚሁ ጋር በተያያዘ ኢቢኤስ የብርቱካን ተመስገንን ጉዳይ አስመልክቶ ሰጠ የተባለው መግለጫ በተቋሙ በተረጋገጠ የማህበራዊ ትስስር ገጽ እንዲሁም በሚዲያው በግል የሰጠው አንዳቸው መግለጫ እንደሌለ ለማወቅ ተችሏል። ይህ በእንዲህ እንዳለ የኢቢኤስ ቴሌቪዥን በዛሬው ዕለት ሶስቱም ቻናላችሁ በኢትዮ ሰዓት ላይ ስርጭቱን አቁሟል። የስርጭቱ መቋረጥ ዋና ምክንያት የተደረገውም ሽመልስ አብዲሳ ለኢቢኤስ ዋና አስፈጻሚ የጻፉት ሶስት መስመር ደብዳቤ መሆኑ ታውቋል። ሌላውና አነጋጋሪ የሆነው ነገር የብርቱካን ተመስገን እውነተኛ ማንነት ሲሆን የተለያዩ ሰነዶች እየወጡ ይገኛሉ። ከነዚህም መካከል ያገዛዙ ቅጥረኛ የሆነውን አትናኤል መኮንን ብርቱካን የሐዋሳ ዩኒቨርሲቲ ተማሪ ነበረች ብሎ የሐሰት ማስረጃ በመጣ መረጃው ውሸት መሆኑ ሲታወቅ አንድ የአዲስ አበባ ነዋሪነት ሌላ ጊዜ ወጣቶች ማህበር ሰራተኛ የሚሉ የተለያዩ መረጃዎች የወጡ ቢሆንም የኢትዮፋስት ቀልቤ ሳቦ ግን ከፍቅረኛዋ ጋር የተነሱት የተባለ ፎቶ ሲሆን፣ የተወደዳችሁ ተመልካቾቻችን ውሳኔውን ህዝብ በራሱ እንዲወስን ምስሉን አጋርተናችኋል። እናንተ ፍረዱ። እኛ በዚሁ አበቃን። ሰላም ቆዩ።